ሰው ጥላይ ወደደኝ አይደለም፣ ሰው ደገፈኝ አልደገፈኝ አይደለም፣ ሰው ተረዳኝ አልተረዳኝ አይደለም። እኔ የምፈልገው እሱ አይደለ እሱ እንዲረዳኝ እሱን ብቻ ነው። ሙስሊም እህቶቻችን ዛሬ ዛሬ ላይ ሶሻል ሚዲያ ላይ የሚያደርጉትን ነገር አንገትን የሚያስደፋ ተግባር ነው። በእርግጥ በሀያ የተሞሉ በጣም ጨዋ የሆኑ አላህ ያዘነላቸው ጥቂት ውድ እህቶቻችን ሲቀሩ እጅግ አስነዋሪ ተግባርን

ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ በጨዋ ደም በወንድማዊነት መንፈስ ኮሜንት ስር ማስቀመጥ ትችላላችሁ። ዛሬ የምነጋገርበት ርዕስ ወንድምና እህቶች እንደተለመደው ወደ ዝሙት የሚጣሩ ሰዎችን የምናጋልጥ ይሆናል። ወደ ዝሙት ሲባል ለምሳሌ ካፕነን እያሉ በሃራም እስልምና ባልፈቀደው መንገድ ኒካ ሳያስሩ የሚተሻሹ ጉንጭ የተለያዩ ነገራቶችን የሚያደርጉ ሰዎችን የምናጋለጥ ይሆናል። ይህም ማጋለጡ ፐርፐዙ ምንድን ነው ከተባለ እንደነዚህ አይነትን ተግባራትን የሚደግፉ ሙስሊም ወንድምና እህቶች ከቁርአንና ከሐዲስ እንዲሁም ከስልምና አስተምሮት አንጻር ምን ያክል ከባድ እንደሆነ እንዲያውቁ ብሎ ደግሞ ከዚህ ነገር እንዲሩቁ ነው። እንግዲህ ይህን ቪዲዮ ተመልከቱት

እኔ ያለሁበት ነው ነው ካሜራ ተደቅኖበች ፊት ለፊት ማለት ነው። ዙም አውት ዙም ሲደረግ ጊዜ ምንኛ ያልመሰለሽ እያፈርሽ ነው። ሆነ አው ቢላ ዛሬ ዛሬ እኮ የሚያሳዝነው ጸጉር የላቸውን ግን ጸጉራቸው እንዲህ የኔ ጸጉር ይበልጣል ባይዘው የኔ ጸጉር በጣም ረጅም ነው። ግን እዩት፣ እንዲህ ያደርጋሉ። ምንድን ነው ይሄ? ከየት ያመጣችሁት ነው? እኔ እኮ ግራ ነው የሚገባኝ። ዛሬ በጣም ነው የምታሳፍሩ። ሶሻል ሚዲያ ተመልከቱ። ሂጃብ አድርጋ የምትጨፍረው ማናት? ሙስሊም ሴት ሂጃብ አድርጋ የተለያዩ ከክርስቲያኖች ከተለያዩ ሰዎች ጋር የምታረገው ማናት? ሙስሊም ለነዚህ ሴቶች ደግሞ ማሻላ አላህ ይጨምርልሽ እያሉ የሚያበረታቱ ማናቸው? ስንል ሙስሊሞች። ስለዚህ እያንዳንዳችን በየሰራነው ነገር ነገ አላህ Subhanahu እንጠየቃለን ይቻ ያለን ጊዜያዊ ናት የሚያሳዝነው ግን ሶሻል ሚዲያ ላይ በጣም ተሳዳቢ የሆኑ በተለይ ቲክቶክ ላይ የሚታወቁ ሰዎችን ቤት ገስት የገቡ ሙስሊም ሴት ሆና ምን አይነትን ተግባር እንድትፈጽም ላሳያችሁ ይህን ቪዲዮ ሳሳያችሁ በጣም ይቅርታ አድርጉልኝ እንዲህ አይነትን ቪዲዮ ማሳየት በፍጹም ፈልጋን ነበረ ነገር ግን ተጨባጩን መረዳት አለባችሁ ብዬ ስላሰብኩኝ ነው ይህን ቪዲዮ ተመልከቱት

ቤት የለውም ኖሮ አዲስ አበባ ቤት ውስጥ ነው የምትኖሩ በዚህ ሰዓት? አዎ እግዚአብሔር ይመስገን። ወላሂ ቤት ወላሂ። እና ለምን አንገናኝ? ተገናኝተንስ ምንድን ነው የምናደርገው? እንግዲህ ወንድምና እህቶች እንደተመለከታችሁት በጣም አስነዋሪ ተግባር። ወደኋላ ሂጅ ይላታል። ከዛ በኋላ አረ 20 አመት ነኝ ትልቅ ነኝ። ከዛ በኋላ የብልግና ቃልን ተጠቅሞ መች ነው ወደ አዲስ አበባ የምትመጪው? አረ ቤተን ነው የምኖረው። እስቲ ወላሂ በይ ወላሂ ኢንሻአላ እንገናኛለን። አረ አላህን ፍሩ፣ እስልምና ታሰድቡ። ቢያንስ ቢያንስ ለራሳችሁ ክብር ባይኖራችሁ ለሂጃባችሁ ክብር ይኖራችሁ እንዴት? እህቲ ሂጃብ ለብሰሽ እስልምና ታስደፍራለሽ እንዴት? በዚህ ልክ ማለት ነው እንዲህ የብልግና ቃላቶችን በህራም እንዲህ አደርግሻለሁ ብሎ ቃል በቃል እየተናገረ ሳይሰቀጥጥሽ ማለት ነው ገብተሽ እንዲህ እንዲህ እንዲት ያለሽ። ቤተል ሙስሊሞች የሚበዙባት ከተማ ናት ምናምን ይባላል። ነገር ግን ተውሂድ ሱናን ቆጨ ብሎ ያልተማረ ማህበረሰብ እንዲህ አይነትን ጋጣወጥን የሆነ ነገርን ለህዝባችንን ያስተላልፋል ማለት ነው። በጣም ነው የሚያሳዝን። እቺ ልጅ ገና ገና ፈላናት ገና ማለት ነው። ነገር ግን በጣም በሚያሳዝን ሁኔታ እኔ እኔ ወላሂ እኔ አፍራለሁ። አላህ ምስክሬ ነው፣ እሱ ቤት ገብቼ እንዳይነትን ንግግር ሲናገር ቁጭ ብዬ ባዳምጥ አፍራለሁ። እሷ ግን ምንም አይመስላትም። እንዲት ማንም ወጠጥ ወንድ ተነስቶ ማለት ነው ወደኋላ ሂጂ፣ ሰውነትሽን ልይ፣ ከባልሽ ውጭ ማንም ማየት የሌለበትን አካላሽን ልይ፣ ከዛ በኋላ እንዲ ያዥ ምናምን ነገር ያለሽ፣ እሺ ምታ ትንሽ አይሰቀጠጣችሁም? ይህ እኮ እርድና አይደለም። ወላሂ የመጨረሻ ጅልጥነት፣ የመጨረሻ ግሽጣ ራስ መሆን ነው። አረ ግሽጣ ራስማ ኖርማን ስድብ ነው። ወላሂ የመጨረሻ ድንቁርና ነው። ይህን ደግሞ ተመልከቱ፣ ጉድ ነው ወላሂ

እኔ ከየት እንደመጣ ነው እኮ ግራ የሚገባኝ። በቃ ዩቲዩብ ቢዝነስ አድርገው ይዘውታል። ይሄ ካፕል ካፕል ሆነው ህዝቤ ደግሞ እንዲህ አይነት ወሬ ይመቸዋል። ይሁን አላቅ። ዝሙት እየተጣሩ መሆናቸው አልገባቸውም። እነዚህ ሰዎች እንዴ! አሊድ ማሊድ ደግሞ ኮሜንት ነው እኮ የሚያስቀኝ። እኔ ሁሌ ንፍር የሚያደርገኝ ሂጂ ጥለሺው፣ ወይ እኔ ያለሁልሽ ትላለች። ማናት? የራሱል ወዳጅ ናት፣ የአላህ ባሪያ ናት። ዩዘር ኔም ዋ ማለት ነው። ፕሮፋይሏ እስልምና የሚገልጽ ነገር ነው። ነገር ግን ኮሜንት ላይ እኔ ያለው አስር ትዳር ቢጠርብሽ እንዲህ አይነት ኮሜንት እንዲህ ታደርጊያለሽ። ይህ ኮሜንት በምታረጊበት ሰዓት ማለት ነው ጤራት ብትቀሪ የተወላገደው የአማርኛ አጻጻፍሽን ብታሳያከኝ ያን አይሻልም እንዴ? ይህ የአማርኛ መጻፍ እውቀት ነው እያልኩ አይደለም፣ ወላሂ ግን እንደነዛ አይነት የመጨረሻው ማለት ነው። የድብድብና ጥግ ያሉ ሰዎች በሚገባቸው ቋንቋ ማናገር ስላለብን ነው። እዚህ ጋር ደግሞ ሌላ ጉድ ላይ አሳያችሁ። ሰው ጠላኝ ወደደኝ አይደለም። ሰው ደገፈኝ አልደገፈኝ አይደለም። ሰው ተረዳኝ አልተረዳኝ አይደለም። እኔ የምፈልገው እሱ አይደለ እሱ እንዲረዳኝ እሱን ብቻ ነው። ሰው ጣጣት ኮበጣት እሷ ደን ቁጣው ባይሰበይን ኮልታ ፋነኝ አውቃለሁ። ብዙ ሰዎች ለምንድን ነው እንዲህ የምታወራ የምትሉኝ ሰዎች ልትኖሩ ትችላላችሁ። ነገር ግን ተፈጥሮ ነው። እኔ እቺ አደሙ በጣም ናረጨው እንዴ እ ወጣተን አልወጣተ ስማት ችግር አለውማ አረላሽ ወላይ ደግሞ ሙሉ ካፕል ሙስሊሞች ናቸው። ሙሉ ማለት ነው። ከዚህ በፊት አሁን ይሄ ልጅ ማለት ነው ያሳ ቁራን የሚቀራ ከቁርአን ጋር በጣም ግንኙነት ያለው ልጅ ነበረ። ግን በዚህ ልክ ሰው ባንዲ እንዲህ ሲበላሽ ወላሂ በጣም ነው የሚያሳዝነው። አላህ መጨረሻችንን ያሳምንልን። ዛሬ በመልካም ነገር ያያቸዋቸው ሰዎች ነገ ሊበላሹ ይችላሉ። ዋስትና የለንም። ዛሬ ላይ እኔ እንዲህ የምመክራቸው ነገ እንዲህ ሆኜ ልታገኙኝ ትችላላችሁ። ነገር ግን ትልቁ ጽናት ምንድነው? አላሁ ሱብሓነሁ ወተዓላ ልቦችን የሚገላባብጠው ጌታ በዲን አልኢስላም ላይ ያጽናል። ታስታውሱ ከሆነ ትናንትና ስለ ሚፍታ ምናምን ስለሚባለው ልጅ ሰርቼላችሁ ነበር። አረ በጣም ጨዋ ልጅ ነበር ምናምን ነገር ብላችሁኛል። ነገር ግን በሚያሳዝኑ ሁኔታ ዛሬ ላይ የሚያደርገው ነገር መልእክተኛው አለይሂ ሰላቱ ወሰለም መልእክተኛው እኔ ሰው አይደነግጥም እንዴ? እሾክ ቢወጋ ነው ማለት ነው ምን ያክል ነው ስሜቱ መልእክት ሚስማር ቢጭንቅላቴ ላይ ሚስማር ቢመታብኝ ይሻላል ብለዋል መልእክተኛው አለይሂ ሰላቱ ወሰለም መጨበጡ ብቻ ማቀፉ አይደለም እኮ ዛሬ ያቅፋል። እንዲህ በሃራም እንዲህ ካልክ ማለት ነው በሐራም ሚስት የረቢስ ምን ስሜት አይሰጥም እኮ ባይዘው ደስተኛ ራሷ ያደርጋችሁ ወደ ተዳር ስትገቡ ማለት ነው። እና ወንድምና እህቶች ከዚህ ነገር ውጡ። አላሁ ሱብሓነሁ ወተዓላ ከዚህ ነገር ሁላችንም ይጠብቀን። ሃዛ ወቢላሂ ተውፊቅ ወሰላ ላ ነቢይና መሐመድ ወዐላ አሊሂ ወሳህቢሂ ወሰለም። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።